በሃይዌ ላይ እያሽከረከሩ የመኪና ጎማው ቢፈነዳ ምን ማድረግ አለብዎት? ጎማችሁ በሃይዌ ላይ እያሽከረከሩ ጎማው ቢፈነዳ ምን ማድረግ እንዳለባችሁ ማወቅ በጣም ወሳኝ ነገር ነው። ምክንያቱም ሕይወትዎን አደጋ ላይ ሊጥል ይችላል። አንዳንድ ሰዎች መሪውን በጣም እወላውላለሁ ይላሉ። ይህ ስህተት ነው። ሌሎች ደግሞ ፍሬኑን አጥብቄ ረግጣለሁ ከዛ የእጅ ፍሬን ጎታለው ይላሉ። ይህም መኪናችሁን ያገለብጣል። በዛሬው ቪዲዮ በሃይዌ ላይ እያሽከረከሩ የመኪና ጎማው ቢፈነዳ እንዴት መቆጣጠር እንዳለባችሁ ነግራችኋለሁ። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ ማድረግ እንዳትረሱ። በመጀመሪያ መሪውን አጥብቃችሁ ያዙት። የፍሬም ፔዳሉን በቀስታ ይረግጡት። በጣም አጥብቃችሁ እንዳትረግጡት፣ ምክንያቱም መኪናው ይንሸራተትባችኋል። እንደዚህ አይነት አደጋ እንዳያጋጥማችሁ ሶስት ጠቃሚ ቦታዎችን ይመልከቱ። በመጀመሪያ ጎማው ላይ እብጠት ወይም ስንጥቅ መኖሩን ይፈትሹ። ጉዳት ካለው መንዳት ያቁሙ። ሁለተኛ የጎማውን ትሬድ የላይኛውን ክፍል ይመልከቱ። ባር ያለቀበት ምልክት ከትሬድ ጋር ትይዩ ከሆነ አሁኑኑ ጎማውን ይቀይሩት። ሦስተኛ፣ የጎማውን ንፋስ ከ33 እስከ 36 ፒኤስአይ መካከል ይጠብቁ። በጣም ከበዛ ጎማው ሊፈነዳ ይችላል። በጣም ትንሽ ከሆነ ደግሞ ነዳጅ ይበላል። ለበለጠ የመኪና ምክሮችና ዘዴዎች ፔጃችንን ይከታተሉ።